እንደ ራሄል መታሰብ ሆነልሽ፣ እንደ ስምሽ ሆነልሽ። አሜን። ማን ነው ስምሽ አንቺ? አላውቅም ምን እንደሆነ ግን ይሁን አዲስ ቤት ይሰራልሽ። አይ፣ አሜን፣ አሜን። ምን እንደው ቤታችን ተቃጥሏል። ወቅ ድረስ ምናምን የሚባል ስም ተቃጥሏል። አባቴ ነው አባቴ ነው። ነፃ ወጣሁ ዛሬ። አሜን። አንቺን ጉልበትሽን የሚፈልግ ሽባል ያደረግሽ የወጣውን እንደረግ የሚያውለው አሜን። ጉልበቴን ያመኛ ድግሬን የብዙ ዘመን ለቅሶሽን ሰምቻለሁ። አሜን። ምልጃሽን ሰምቻለሁ አለኝ። ጽፋላ በል እዚህ በኋላ እግዚአብሔር እግዚአብሔር በሁሉ ነገር በሁሉ ነገር ያሳርፈኛል ያሳርፈኛል። ወልደ ምናምን የሚባል ስም ተቀበል። አባቴ ወልደ አንቺን እና ትውልድሽን ከዚህ ዘር እስራት ነጻ አውጥቻችሁ። አሜን። አገር ነበር መጣን ያላችሁት። ካጣዬ ካጣዬ ካጣዬ ጭንገፋ ከአንተ ቤት ላይ ይሰበብ ይሰራ የነገርኩች መልዕክት ትክክል ነው። ቢያንስ እስካሁን አን ስንት መውለድ ነበረብሽ? ቀጥታ አይጨነግፈውን ሰጠሁሽ። እዛ ፊት ለፊት እያመለኮች አሁኑ ይወለዳል ያለኝ ስለው አሁኑ አይጨነግፍም አለ። በጌታ በየሶስም ሂጂና ወንዱ ልጂ ሴትም ሰጠሁሽ እንደ ራሄል መታሰብ ሆነልሽ። አሜን። እንደ ስምሽ ሆነልሽ። ማነው ስምሽ? አንቺ ራሄል በልጅ ተባረከች። ራሄል በጸጋ ተባረከች። ራሄል በኑሮ ተባረከች። ቤትሽ የበረከት ቤት ሆነ። ሰፈራችሁ ላይ የሆኑ የሆኑ እንደዚህ እንደዚህ ሰዎች ብዙ አሉ። ያያይ ነው የእግዚአብሔር ሰው እንዲህ ዓይነት ሰዎች ብዙ አሉ ሰፈራችሁ ላይ። እውነት ነው እና በጣም በጣም እናንተ ቤት ላይ ባለው ጮኸት ይበሳጫሉ። እናንተ ባላችሁበት ቤት ላይ በሚሆነው ነገር ሁሉ ይናደዳሉ። እውነት ነው። እግዚአብሔር እንደዚያ ያለ ስፍራ አላስለቀቃቸውም። አሜን። አላውቅም ምን እንደሆነ ግን የሆነ አዲስ ቤት ይሰራል ይችላል። አይ አሜን አሜን። ምን እንደሆነ አሜን ቤታችን ተቃጥሏል እዚህ ውስጥ የነገራችሁት ሰው አለ። አዲስ ቤት እግዚአብሔር ሲሰራላችሁ አያ አሜን እና ጌታ ይወልሽ

በጓደኛ መካከል እግዚአብሔር ፈረደልሽ። አሜን። እግዚአብሔር ፈረደልሽ። አሜን። ናስ ይቀፋትና አንቺ እኮ በላት። አንቺ እኮ ስጦታዬ ነሽ፣ ስጦታዬ ነሽ፣ በምንም በምንም በማንም በማንም አልተካሽም፣ አልተካሽም እግዚአብሔር በእውነት እግዚአብሔር በእውነት ካንቺ ጋር እንዳለ ካንቺ ጋር እንዳለ አይቻለሁ አይቻለሁ። ጸሎትሽም ጸሎትሽንም ጸሎቴም ጸሎቴንም ተሰምቷል ተሰምቷል። ባቴና አምላኬ እግዚአብሔር ሆይ ባሪያዎችን ስለሰማ አመሰግናለሁ። አሜን። በመካከላቸው የሚገባ የትኛውም እጅ ሽባ ይሁን። አሜን። የትኛውም ኮቴ በኢየሱስ ስም ይሰበር። አሜን። ነገራቸው የበዛ የጨመረ የተባረከ ይብዛ። አሜን። ሂዱና ተከናውን። ክብር ለኢየሱስ ይሁን። አሜን። አንቺን፣ ጉልበትሽን የሚፈልግ ሽባ ሊያደርግሽ የወጣውን ረግም ይዋለሁ። አሜን። አ ምን አልኩሽ። ምን የምታውቂው ነገር አለ ጉልበቴን ያመኛል እግሬን ያመኛል በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ ፈውስ ይሆንልሽ አሜን ሰላም ይሆንልሽ አሜን በአብ በወልድ በመንፈስ ቅዱስ ስም እና ስልጣን በሶስቱ ስላሴ ስም ይሄን የሽባነት መንፈስ ከላይሽ ላይ ረግም ይዋለሁ አሜን ፈጽሞ ድኖ መቅረት ይሆንልሽ የተአምራት ጌታ ተአምራት አደረገ ቤትሽ ይሁትሽ ትውልድሽ ሁሉ ለበረከት ይሆን አሜን ቤትሽ የረፍት ቤት ሆነ ቤትሽ የሰላም ቤት ሆነ። የብዙ ዘመን ለቅሶሽን ሰምቻለሁ ምልጃሽን ሰምቻለሁ አለ። ተነሺ ነይ ጨብጪ እንጂ ሰስኔም ዛሬ አዲስ ክብር ወደ ቤትሽ ገባ። የልጅ ልጆችሽን ወግ የምታይበት አሜን፣ አሜን። ብዙ ዘመን ተጨመረለሽ እጥፍ ክብር። እስቲ አንድ እግር እንዲህ ወደፊት አንሳ። ድገም ድገም። ከዚህ በኋላ አበል ከዚህ በኋላ እግዚአብሔር እግዚአብሔር በሁሉ ነገር በሁሉ ነገር ያሳርፈኛል ያሳርፈኛል። ድለላ ምናምን የሚሰራ ሰው ታውቃለህ? ብዙ ደላሎች እኔ አካባቢ ያሉ ግን አሉ። ብዙ ደላሎች ከማናቸውም ጋር ሕብረት የለህም። እንዲሁ ይቀርባቸዋለሁ በሰላምታ በቃ፣ ይቀርብህ። እሺ፣ እሺ፣ ይቀርብህ። እሺ፣ ሌላውን በሚስጥር እነግርሃለሁ። እሺ፣ እግዚአብሔር ግን ከአንተ ጋር አለ። አሜን። እስቲ እግዚአብሔር ከኔ ጋር አለ በሉ። እግዚአብሔር ከኔ ጋር አለ ድገሙና በሉ እግዚአብሔር ከኔ ጋር አለ። ቅርብህ ላይ ለአንተ ጉድጓድ የሚቆፍሩ ሰዎች አሉ። በቆፈሩት ጉድጓድ ራሳቸው ይገባሉ። አሜን። አንተ ታልፋለህ። አሜን። አንተ የድሮ ጴንጤ ነህ? አዎ። አጨብጭቡ ለጌታ ክብር። ዛሬ ለአንተና ለቤትህ ጉብኝት ይሆናል። አሜን። በጌታ በኢየሱስ ስም እረፍት ይሆናል። አሜን። ገነት ማነች? ባለቤቴ። አሁን ቅድም ጸለይህላታል። ቅድም የጸለይህላት ባለቤቴ ነች። ወልደ ምናምን የሚባል ስም ታቃል። አባቴ ወልደ ጊዮርጊስ። ወልደ ጊዮርጊስ አንቺንና ትውልድሽን ከዚህ ዘር እስራት ነፃ አውጥቻቸው። አሜን። ሁሌ የምትዩ ጌታ ሆይ ዘሬ መቼ ነው የሚፈታው? ያንቺ ጸሎት አለ ዘሬን ፍታልኝ፣ አሊያ ደግሞ በበቀል እነሱ ላይ እኔን አቁመኝ ነው ምትይው። አሜን። እግዚአብሔር እንደዚህ አለ ጸሎትሽን ሰምቻለሁ። አሜን። መጽሐፍ ሲናገር እግዚአብሔርም የልያን ጸሎት ሰማ ደግሞ መለሰላት ይላል። ጸሎትሽ ተሰምቷል፣ ደግሞ ተመልሶልሻል። በጌታ በኢየሱስ ስም ባረኳችሁ። ቤታችሁ የበረከት ይሁን። አሜን። ወግ ደረስ ምናምን የሚባል ስም ታውቃለህ? አባቴ ነው። ነፃ ወጣሁ። አይሰማም። የመጨረሻ ዘመናችሁን እግዚአብሔር የረፍት አረኩታል። አሜን። እዚህ አካባቢ የሆነ ነገር ያስጨንቅሃል፣ እንደ አላርጂክ ነገር ነበር። እኔ ገልጬ አላየሁትም፣ መንፈስ ቅዱስ ግን አሳየኝ። ፈወስኩኋል። አሜን። ህመም፣ ደዌ፣ በሽታ፣ ጉስቁልና ከቤታችሁ ላይ ይነሳ። አሜን። ከትውልዳችሁ ላይ ይነሳ። የልጆቻችሁን የልጅ ልጆቻችሁን በረከት ማየት ይሆንላቸው በጌታ በኢየሱስ ስም። ወደ ደስታችሁ ሸኝቻቸዋለሁ። ባራቀ ጊዜ በብዙ ምርኮ ምስጋናና ምስክርነት ያገናኛል። አሜን። ወዳችኋለሁ። ጌታ ኢየሱስ ዘመን ዘላለማችሁን ይባርክ።